እስከ መጨረሻ አይቻቸዋለሁ ማለት ነው። አንተ መቼኝም ግን ቪዲዮ ሰራው ነበረ እና ዛሬ ደግሞ እንግዲህ በሁለቱም ጨረቃዎች ሁለቱም ጨረቃ ውቦች ማለት ነው መጥቼያለሁ ማለት ነው። እንደምታዩት እንግዲህ ሀሊሚዬ ሁሌ ያስፈራራት ነበረ። በዚህ በፊት አይታችኋል። ይሄዳለው ይሄዳለው ያለ ብሩኬ ማለት ነው። እሷ ደግሞ ያው በፓስፖርቷ ሳታወጣው በፊት ያው ለመሄድ አቅም አልነበራትም። ሌላ ሀገርም እሷ ለመሄድ ፈልጋ ነበረ፣ ልትሄድም ካናዳ ልትሄድ ነበረ። እንግዲህ አሁን ደግሞ ተሳክተ ተሳክተው ማለት ነው። ሰርፕራይዝ ያረጋት ነው ማለት ነው። ብሩኬ ማለት ነው። ትኬቱን ሁሉም ቆርጦ አምጥተው አሳይቷታል ማለት ነው እንግዲህ፣ እንደምታዩት ማለት ነው ትኬት ሆና አሳይቷታል። ሀልሚዬ በጣም በደስታ ፈንድታለች ማለት ነው። ምትይዘው መጥታለች ማለት ነው። ያው በነገራችን ላይ አይታችሁታል ማለት ነው ቪዲዮን፣ እኔ ቪዲዮን ዛሬ እስከ መጨረሻ ነው ሀልሚዬ ጋር ገብቼ እያየሁት ማለት ነው። እስከ መጨረሻ ነው የሰማሁት ማለት ነው። ጸጉሯ ደግሞ በጣም ይወድላታል። ማሻ አላ፣ ወይኔ ታደለች ጸጉሯን እንግዲህ ወንድ ልጅ ጸጉር ምናምን አይዝም ደስ አይለውም አንዳንድ ወንድ ልጅ ጸጉር ምናምን ለመያዝ መያዝ እንኳን ይከብደዋል እሱ ግን ጸጉሯን በጣም ይወድላታል ይስማታል ዛሬ ደግሞ ልዩ ነው ጸጉር ጸጉር ጥፍሯ ምን ተሰርታ መጣ ያው የራስ ነገር ጥሩ ነው አሁን ጥፍር የራሷ ጥፍር ብትሞርደውም የራሷ ጥፍር ብታሳምረውም ታምር ልጅ ናት። ጸጉሯንም ያው የራሷ ጸጉር ነው። ሌላ አርቴፊሻል ባታረግም ያምርባታል ማለት ነው። ዛሬ እንግዲህ ቪዲዮን ያበደ ነው ራሱ ደስ የሚል እንግዲህ ደስታችን እንግዲህ ወላሂ በጣም ደስ ብሎኛ። በነገራችን በዛ ሁሉም ለቅሰው በዛ ሁሉም ፈተና አልፈሽ ማለት ነው። እንግዲህ ዛሬ አርብ ወደ ዱባይ እንድትመጡ ነው። ዱባይ ያለን እኛ ደግሞ በሰላም እንቀበላቸዋለን። ሰፕራይዝ ነው የምናረጋችሁ። እናንተ ብቻ ለማምጣት ያብቃችሁ። እንግዲህ አልሚዬ አይታችኋል። እራት ልጋብዘች ነው ብሎ ነው እንግዲህ የቀጥ ያመጣት ማለት ነው። አላወቀችም ነበረ። እኔ እስከ መጨረሻ ነው ያየሁት ማለት ነው ቪዲዮውን። እንግዲህ ብሩኬ በጣም ነው ደስ ያለ። ሁለት መቶ ሺ ስገባ ሱፕራይዝ አለህ ብለሽ ነበረ አላት። አዎ አለ አሁንም አለችው አለ ብለዋለች ማለት ነው። እና ብሩኬ ያው አይታችሁታል፣ የእሷ ያላት ፍቅር እወድሻለሁ ልላትም እፈራለሁ እፈራሁኝ ግን አልላትም አሁን ብሎ ብዙ ነገር እንግዲህ አሁን ወደ ፍቅር ውስጥ እንግዲህ ጠጋ ጠጋ ያለ ነው። እንግዲህ አይታችኋላ አይቶ ታይቶ ታይቶ አሁን ወደ ፍቅር ውስጥ እንግዲህ ሊገቡ ነው። ጠጋጠጋ ያለ ነው ማለት ነው። ለማንኛውም ነጌ እንግዲህ እንጠብቃቸዋል። ጠብቁኝ ብለዋል ማለት ነው። ወደ ዱባይ ሊመጡ ነው። ሄዳቸዋለሁ ታውቃላችሁ። ሁላችንም በጉጉት ነበረ የምንጠብቀው። አልሚዬ ጥላሀት እንዳትሄድ፣ አልሚዬ ይዛሀት ሂድ ት ከሆነ አልምዬ ጋር አንድ ላይ ብቻህን እንዳትሄድ ብለን ብዙ ጊዜ አስተያየት የሰጠ ነው ነበረ ብሩኬ ባነው ባለው መሰረት ቃላችን አክብሮ ማለት ነው የእኔ የእናንተ ማን ሆን የለም ብሎ እንግዲህ አልምዬን ይዟት በኪሱን ይዟት ሊሄድ ነው ሊሄድ ነው ማለት ነው እኔ ማመን አልቻልኩም ብቻ ብራንክ እንዳይሆን እና እች ልጅ ኪሎዋን እንዳትቀንስ ብቻ እንዳትቀንስ ነው የፈራሁት ዋና እሱ ነው ማለት ነው ምንም ፍቅር ፍቅር አሸናፊ ነው። ፍቅር ያሸንፋል ማለት ነው። እንግዲህ ሀሊሚዬ ራትም ልጋብዝሽ ነው አላት። ራትም የራት ልብስ ደግሞ እኔ ይዤ አልመጣሁም፣ ዝም ብዬ ልብስ ነው አለ። እሱ ደግሞ እኔ ከወደድኩልሽ ሌላ ሰው ምን አገባው ቢወድ ባይወድ አላት። ኦኬ አንተ ከወደድክልኝ ደግሞ ችግር የለም አለችው። ከዛ የራት ልብስ ደግሞ ካስፈለገኝ ደግሞ ትገዛልኛለህ አንተ አለችው። እንደዛ ብላ እንግዲህ አሁን ይሄ ልጅ በጣም የተጫወተችበት ነው፣ የሌላ ውስጥ ያስገባችው ነው ማለት ነው። ደስታቸውን በጣም ነው ደስ የሚሉት። እንግዲህ ፍልቅ ልቅ የሆኑ የሚያማሩ አፋቸው የሚጣፍጥ ብሩክ፣ የሴት ልጅ ፍቅር ያለው ሞገስ፣ ግርማ ሞገስ ያለው ሀሊሚዬ ደግሞ አይን አይኑ እያየች እኮ ልትሞት ነው። አይን አይኑ እያየች ልትሞት ነው። ውብዬ ውብዬ ውብ ያለች እንግዲህ ያወጣችልን ስም ነው። እሷ ባወጣችልን ሴትነቷ ያው የጠራ ነው ነው ማለት ነው። እና አንሚዬ ጊዜ እንጃ ደስታዋ ዛሬ እንግዲህ አላውቅም፣ ብቻ እንዴት እንደሚነጋላት ብቻ ለምን ለ